በመዳም ቤት ስንሰራ መዳም እጅግ አምርራ የምትጸየፋቸው እና በጣም ነውር የሆኑ ነገሮች ሶስት ነገሮችን እነግራችኋለሁ። እነዚህን ነገሮች ካደረጋችሁ መዳሞቻችሁ ከስራ ማስወጣት ካንሰል አድርጎ ኢትዮጵያ መላክን ብቻ ሳይሆን በሕይወታችሁም ላይ ሌላ ነገር ሊፈጥሩባችሁ ስለሚችሉ እነዚህን ነገሮች ከማድረግ መጠንቀቅ አለባችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የአለም ዳርቻ ሰላማችሁ ይብዛል ብያለሁኝ ይህን ቪዲዮ ስትከታተሉ ላይክ እና ሽር ሰብስክራይብ ያደረጋችሁ አብራችሁኝ እንድትቆዩ ከወዲሁ አደራላችኋለሁኝ ቪዲዮ እስከመጨረሻው አይታችሁ ለብዙቶች ይጠቅማል ካላችሁ ላይክ ሽር ሰብስክራይብ ማድረጋችሁን አትርሱ እንዲሁም ደግሞ በመጨረሻ ኮሜንት ላይ ሀሳብ አስተያየታችሁን ጥያቄያችሁን ማቅረብ ትችላላችሁ በምችለው መልኩ አንብቤ ለመመለስ እሞክራለሁ። ሁልጊዜም እንደምለው መግቢያዬ ላይ ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ እኛንም በሰላም ለሀገራችን ያብቃል። ሁልጊዜም ሀገራችን ሰላም ካልሆነች እኛ ሰላም አናገኝም እና በሰላም ወጥተን በሰላም የምንገባባት ሀገራችን ፍቅሯ አንድነቷ ይመለስልን። ወጥቶ ከመቅረት ፈጣሪ ይጠብቀን፣ ይጠብቃችሁ ቤተሰቦቻችንን ፈጣሪ ይጠብቅልን ላችኋለሁኝ እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ ወይም ደግሞ ለእናንተ ይጠቅማችኋል ብዬ ከምለው አንዱ በዋነኝነት አረቤ ስንሰራ ብዙዎቻችን የማናገናዝባቸው ነገሮች አሉ። በተለይ ቀላል ነገር ናቸው ብለን እኛ እንደ ቀላል እንደ ትንሽ ነገር አይተናቸው፣ እነሱ ጋር ግን በእነሱ እይታ እና በእነሱ ቦታ ሲሆን በእነሱ ቦታ ላይ ሆናችሁ ስታዩት በጣም ከባድ እና መጥፎ ለህይወታችሁም አደጋ የሚሆኑ ነገሮች ናቸው ማለት ነው። እሱም ደግሞ ምንድን ነው? ብዙ ጊዜ ብዙ ጊዜ ቲክታክ ላይ እንዲሁም ደግሞ ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ ስንጠቀመኛ እነዛ ሚዲያሞቻችን እኛን የሚከታተሉን አይመስለንም። ወይም ደግሞ እዛም ላይ ሶሻል ሚዲያም ላይ ባንጠቀምም እቤት ውስጥ ስንውል እቤት ውስጥ ስናጸዳም ሆነ ቤት ውስጥ ስንሰራ፣ አረቦቹ አብዛኛዎቹ አረቦች በሚባል ደረጃ ከቤት ወጥተው ነው የሚውሉት፣ ቤት አይውሉም። ስለዚህ እንዳለ ሙሉ በሙሉ እኛን ቤቱን የምንቆጣጠረው። ቤቱን ስንቆጣጠር ደግሞ ምንድን ነው የምንሰራቸው ስህተቶች? ሰዎቹ ቤት የሉም አያዩንም በማለት ወይም ደግሞ ያንን ነገር እኛ ብናደርገው መልሰን እናስተካክለዋለን በማለት እነሱ አያውቁትም በማለት የምንሰራቸው ጥፋቶች አሉ። እነዚያን ጥፋቶች ሰዎቹ ካዩ ወይም ደግሞ ልጆቹ አይተው ለሴትየዋ ከነገሯት እጅግ በጣም ከባድ እርምጃ ልትወስድብን ትችላለች ማለት ነው። እንደ ምሳሌ ልንገራችሁ፣ የእኛ ሴትዮ የምሰራባት ሴትዮ የሆነች ፊሊፒን ሰራተኛ አመጣች። ፊሊፒን ሰራተኛ አምጥታ ሁለት ጊዜ ነው፣ አንድኛይቱ አሁን ቅርብ ጊዜ ነው፣ አንድኛይቱ ደግሞ ቆይታለች፣ እኔም አልደረስኩባትም። የመጀመሪያዋ ምንድን ነው ያደረገቻት? ቤቱን ስታጸዳ ክላሷን የኔ ሴትዮዋ አሁን ክላሷ፣ ሰው ራሱ ሌላ ሰው እንዲገባ አትፈልግም። እኔ ነኝ የምገባው፣ እኔ ብቻ ነኝ የምገባው። ልጇ እንኳ አይገባም ክላሷ ማለት ነው እና ሰው አይገባም። እኔም ስገባ የራሴን ሰውነት በቃ ሁሉ ነገር ንጹህ አድርጌ ነው። ቤት በጣም ትጠነቀቃለች ክላሷ ጠንቆቅናት። ያቺ ሰራተኛዋ ግን ምንድና ያደረገችው ሰው ስለሌለ ሴትዮዋ አታየኝም በማለት ምን ታደርጋለች፣ ልክ የቤቷን ሙሉ ምኝታ ቤቷን ስክሪን ምንድነው ስሙ ቪዲዮ ታነሳና ፎቶ ታነሳና በኢሞ ላይ በቲክታክ ላይ በተለያዩ ኢንስተግራሞች ላይ ሸር ታደርጋለች ማለት ነው። የእኛ ሴትዮ ደግሞ ኢንስተግራም ትጠቀማለች፣ ቲክታክም ትጠቀማለች። ብዙ ጊዜ አትገባም እንጂ ትጠቀማለች ቲክታክ ላይ እና እንዲ አጋጣሚ ስትገባ ቲክታክ ላይ ታያታለች፣ እንዲሁም ኢንስተግራም ላይ እቃውን ታየዋለች ማለት ነው። እና ይሄ ነገር ምንድነው ስትላት፣ አይ እንዴት እንደዚህ ነው የምችግራለው ምናምን፣ ይሄ እኮ ቪዲዮ ነው እና ብር ስለሚያስገኝ ነው ምናምን ትላት እና ተነግራታለች። በዛ ላይ እራቁቷን ምናምን ሆና ቪዲዮ ቀርጣ እንትን ትላለች እዛ። ይሄኛ ደግሞ ሴትዮዋ እጅግ በጣም ጥንቁቅ፣ ሲበዛ ጥንቁቅ ናት። እንደ አረብ አይደለችም። እንደዛ አይነት ሰው እቤቴ መኖርም አይችልም ሊኖርም አልፈቅዴም። ቀደም ብላ ወደውኑ ነው ወደውኑ። ከህዝብ ቤት አስወጥታ ያባረረቻት ማለት ነው። ካንስል ያደረገቻት አንድ እሱ ነው። ሁለተኛዋ አሁን ቅርብ ጊዜ ነው የዛሬ ዓመት አካባቢ ይመስለኛል። አዎ የዛሬ ዓመት ሮመዷን ላይ ነው አስታውሳለሁኝ። ሮመዷን ጾም ላይ ነው አንድ ሰራተኛ እንደዚህ ልጅቷ አመጣችላት የእሷ ልጅ ማለት ነው። የእሷ ልጅ ሴትዮዋችን ትንሽ ስለሚያማት ሜሴጅ ምናምን ስለምትደረግ እንደዛ ታደርጋለች ተብሎ እኔ ለጽዳት ሉሉ ለምግብ ያችሊቷ ደግሞ ለሴትየዋ ብቻ ተብላ መጣች ማለት ነው። እንዲ ስላችሁ ታዲያ ሴትዮዋችን ያረጀች ምናምን አይደለችም። ያው የጤና ችግር ነው እንጂ ደህና ሰው ናት፣ ገና ናት፣ አላረጀችም። መጣች። ስትመጣ ምንድን ነው ገና በመጣይ በስምንት ቀኗ ይመስለኛል፣ ስምንት ቀን ወይም አምስት ቀን እንደዛ አካባቢ ነው። ልጅቷ ፊሊፒን ናት። እንግዲህ እነሱ ሲለብሱ እኛ ሀገራችንም ላይ ስንለብስ ስነስርዓት አለን ይቺ ፊሊፒኗ እንግዲህ ምንድን ነው ያደረገችው? ፎቶ ተነስታ እዛ አገሯ ላይ ፎቶ ተነስታ ከመቀነቷ ስር ያለው እንዳለ ታፋ ግልጥ ነው። በጎን በኩል የተሰነጠቀ ጉርድ ነው የለበሰችው። ጉርዱ በዛ ላይ አጭር ጉልበቷ ላይ ነው። እንዲሁም ደግሞ ይሄ መታጠቂያዋ እንዳለ ይታያል። በአንድ በኩል አንድ እግሯ በሙሉ ታፋዋ ይታያል ማለት ይቻላል። ያንን እንደገና ከዚ ከላይ ደግሞ ፓካውት ወይም ደግሞ እጀ ጉርድ ቦድ የምንላቸውን እነሱ እሷን ልብስ ነው የለበሰችው። ያንን ፎቶ ተነስታ ምንድነው ያደረገችው የስልኳ እስክሪን ሻት ላይ ማለት ነው፣ የስልኳ እስክሪኗ ላይ ስልካችን ክፍተ ስናደረገው ፎቶ የምናይበታል አይደለም እዛ ላይ አድርገዋለች ማለት ነው። የእሷን ስልክ እንዴት አያችሁ ካላችሁኝ፣ እንግዲህ ልጅቷ እዛ ሀገሯ ላይ ያደረገችው ፎቶ ነው። ያ የራሷ ፎቶ ነው፣ የሰው ፎቶ አይደለም። ያንን ፎቶ እንግዲህ እስክሪና ፊት ለፊት ላይ ያደረገችው። እኔ አሁን ስክሪን የፊት ለፊት ላይ ፎቶ አለ፣ ግን የፎቶ ያው የምፈልገው ሰው ስለሆነ ሁለቱም ስልክ ላይ እስክሪኑ ላይ ስከፍትም ከታች ፓታር ነው ከፍች ስከፍት አለው ሁሉም ላይ ያለው እና እንግዲህ፣ እሷም እንደዛ ነው ያንን ፎቶ ያደረገችው። ስለዚህ ልጅቷ ዝህ መታ በአምስት ቀኗ ስድስት ቀን አካባቢ ላይ ይመስለኛል ስልክ ሲም ካርድ ያስገዝታላት ሴትዮዋችን፣ ሲም ካርድ አስገዝታላት፣ የቃመዋን ምናምን አስተካክላላት ሄዳ ሲም ካርድ ሲመጡ፣ እንግዲህ ኮንትራት ሲመጡ የሶስት ወር ወረቀት አላቸው እና በዛ ወረቀት የቃማ እንትማን ነው ሲም ካርድ ማውጣት ይችላሉ። ሰዋቃችን ጋር ሄዳ ሲም ካርድ አውጥታ መጣች። ያ ሲም ካርድ ስንትን ስንለው እምቢ አለ። እምቢ ሲል ሴትየዋ ይዘሻና ያለችኝና ይዣት ሄድኩኝ፣ ፎቅ ይዣት ስሄድ ስልኳን ሰርዛለ ለሴትዮ ማለት ነው። ስልኳን የሰጠቻ ፓታር ነውን ከፍት አልነበረም። ከዛ ስልኩን ሴትዮዋ ለከፍት በጎኑ ጫነ ስትለው ያ ፎቶ ፊት ለፊት መጥቶ ቁጭ ይላል ማለት ነው። ያ ፎቶ ፊት ለፊት ቁጭ ሲል ሴትዮዋ ምንም ያለችው ነገር የለም። ስልኩን ሰሜራ ሼል ያለች፣ ፊቷ ቀይራ ለወዲያው ነው። ምን ሆነሽ ነው ብላት፣ ኻላስ ኻላስ አለች። በጣም ተቀየረች፣ ፊቷ ቀይራ አለ ልጅ ሴትዮ መሆና ነው ብዬ። ከዛ ፓተርኑን ከፈቻለቻት እንግሊዝኛ ትችላለች ልጅቷ፣ በእንግሊዝኛ ከፈቻለቻት፣ ከፈተች ለካ። እሷ ከከፈተችላት በኋላ ተረጋግታ ሴትዮዋችን ከተረጋጋ በኋላ እዛ ቁጭ አልኩኝ፣ እኔም እሷን ቁጭ አለች። ፊቷ ቅይር ሲል ታስታውቃለች። ከዛ ስልኩን ውስጥ ገባች በስልኩ ውስጥ ስትገባ፣ እንዳለን ልብስ የሚባል የለበሰችው ነገር የለም። አላይ ቪዲዮ የተቀረጸ ቪዲዮ የቀረጸችው ፎቶ አላለች። በጣም ብዙ የሴቶችም የወንዶችም ፎቶ አለ። ያ ያ ነገር ስታይ ሴትየዋ በቃ ምንም ያለችው ነገር የለም። ስልኳን፣ ሲም ካርዶን አስተካከለች፣ አስገባችላት። ሲም ካርዶን ተቀበላት፣ ቁጥር ተቀባበሉ። ከዛ ህጅ አለቻት፣ እሷን እኔን እዛው አስቀረችኝ። ማሌሽ አለችኝ። ማአሊሽ ሰሚራ እኔችን ልጅ አልፈልጋትም። ስለዚህ ምንም ነገር መናገር አልፈልግም። ከአሁን በኋላ ክላስ የሚዘጫት እንዲያገቢ እንግዲህ ክላሷን እሷ ልታጸዳ እኔ እሷ ክላስ ላልገባ እኔ ሌላውን ቤን ላጸዳ ተነጋግረን ነው እንግዲህ እና ክላሱ እንት እንደሚጸዳ እንት ምን ምን እንደምትፈልግ ሴትዮዋ አሳይ ብላኝ፣ እያሳይዋት ሁለት ቀን ገብታለች። ክላሷ ከኔ ጋብራ ማለት ነው። ከዛ ማአሊሽ ካአሁን በኋላ ክላሴ ውስጥ እንዳትገባብኝ አለች። በደንብ አጽጅልኝ ክላሴን በደንብ ብሁር ምናምን አድርግልኛለች እንደምን ሆነች ነው ምናምን ስላት ራቁቷ እናት ሙላብሳ መላብስ ይሄ ያብስ አለ ጅስማ አበራለች እንደስትለኝ አልገባኝም ነበረ። ኬፍ ስላት፣ በቃ ፎቶዋ እንዳለ ሙሉ በሙሉ ልብስ የላትም። ስለዚህ እኔ ደግሞ ወንድ ልጅ አለኝ። ልጅ አህላቅ ያለው ልጅ ነው ልጇ፣ በነገራችን ላይ በጣም ጎበዝ ልጅ፣ ሴት ቀና ብሎ የማያይ። እኔ አሁን ዝቤው ሁለተኛ ዓመት የልጨርስ ነው። አንድ ቀን ፊቱ ምን እንደሚመስል አይቼው አላውቅም። እሱም አይቶኝ አያውቅም። አንተዋወቅም። በጠቀሉ በጣም ጨዋ ልጅ ነው። እና እኔ ልጄን ታበላሽብኛለች። እሱ ደግሞ አይወድም እንደዚህ የሚገላለጽ ሰው ምናምን አይወድም። ስለዚህ ልጄ ስለሚቆጣብኝ እንደዚህ ብላ አንድ ቀን ቢያያት ልጄ ሌላ ነገር ውስጥ ነው የሚገባው። ይናደዳል። በጣም ነው የሚቆጣው። ስርዓት ያለው ነው ልጅ። ስለዚህ እንደዚህ አይነት አለባበስ ለብሳ እኔ ቤት እንዲሰራ አልፈልግም። ሲጀምር አህላቅ ላት የሚችል አህላቋ ሙሉ አይደለም። እኔ እምነቷ ምኖ ምኗ ሳይሆን በቃ ገልቧ ጥሩ አይደለም። ገልብ ሞኮ ገልብ ወሳ ክሉሻ ያለች አይ በቃ እንደዛ ከሆነ ምንም ማድረግ አይቻልም፣ ብዬ እኔም በቋንቋ እንግባባም በምና እንግባባም። እንደገና ልጇ ጋር ደውላ ወዲያውኑ ብዙ ሀገር በመታይ በስምንት ቀኗ ከዚህ ቤት አስወጣት። አይተወሰደቻ ጠሪ ያዱ ወሰደቻት። ልጅቷ ያመጣችላት ያመጣችላት ልጇ ስለሆነች ወሰደቻት። ቤትሽ እንዳታስገቢ አለቻት። ቤትሽ እንዳታስቀምጭ ነግሬሻለሁኝ። ልጆቹን መጥፎ ነገር ነው የምታሳያቸው አለቻት። ያለውን ችግር ነገረቻት። እንደገና ወደ ሀገር እነዚህ ሰዎቹ ቤተሰባቸው ጥሩ ስለሆነ ወደ ሀገሯ ካንስል አድርጋ እንዳትመልሳት ትረዘቅ አለች። አሁን ሴትዮዋ ካንስል አድርጋ በመለስ ትችል ነበረ፣ ግን ትረዘቅ ሰጥ አለች። ልጅ ያለሽ ምናምን ስትላት አዎ አምስት ልጆች ነው ምናምን አሉኝ አለቻት። ትልቅ ሰውና በዛ ላይ እነሱ የዋጫጭር ስለሆነ አያስነቁም እንጂ ከዛ እንዲዛ ስትላት በቃ ትረዘቅ፣ እኔ ግን እኔ ቤት እንድትገባ አልፈልግም አለች። ሴትዮችን መለሰቻት። የሴትዮችንም ልጅ ደግሞ ለጓደኛዋ ሰጠቻት። አሁን ጓደኛዋ ጋር እየሰራኝ ነው ብላኛለች። ስለዚህ አሁን እነዚህ ሰዎች ቤተሰባቸው መጥፎ ቢሆን ወዲያውኑ ካንስል አድርጋ ወጪዋን አሸፍና ካንስል አድርጋ ነበር የምትሰዳት ማለት ነው። ስለዚህ አንደኛ የነሱን እቃ፣ የነሱን ልብስ በፍጹም የነሱን ነገር ለብሳችሁ ቪዲዮ እየሰራችሁ ቲክቶክ ላይ አትወጡ፣ ቪዲዮ ዩቲዩብ ላይ አትቀረጹ። እኔ አሁን ታያላችሁ፣ ዩቲዩብ ላይ አንድ የሴትዮ ዕቃ የለም። አንድ ነገር እንደዚህ እንኳ ከኋላ የሚገቡትን ባንግራንዶች በጣም ነው የምፈራው የምጠነቀቀው፣ ምክንያቱም አትወድም እንደም አትወዳቃለኝ። ስለዚህ እኔ አሁን ዩቲዩብ ላይ ምንም ጥቅም ላላገኝበት ዩቲዩብ ላይ አሁን እየከፈለኝ ያለው ነገር ስለሌለ እኔን የሚያስፈልገኝ አሁን ከሴትዮ የማገኘው የወር ደሞዜ ነው። ለልጅም ሆነ ለአንዳንድ የምፈልጋቸው ነገሮች የሚደርስልኝ ሴትዮ የጋለ ደሞ ስለሆነ ምንም ነገር እቃዋ እንዲገባብኝ አልፈልግም። ምንም ነገር እዚህ ቤት ላይ እኔ ቤት እየጸዳሁኝ ቪዲዮ ብሰራ አንድ ቀን ቤት ሳጸዳ ሶስት አራት ቪዲዮ መቅረጽ እችላለሁ። ምክንያቱም ቤቱ ትልቅ ነው። ቤቱ ብትቀርጹት የሚያምር ቤት ነው። በጣም ጽድት ያለ ቤት ነው። ግቢው ብትቀርጹት የሚያምር ግቢ ነው። በጣም የተለየ ነገር ነው። ግን ያንን ነገር ማድረግ አልፈልግም። ምክንያቱም እዚህ ጋር ማየት ያለባችሁ ሴትዮዋ ምን ትፈልጋለች፣ ምን ትጠላለች የሚለውን ነገር እኔ በሌላ ሰው አውቄያለሁ ማለት ነው። ግዴታን ንቃያን ቀረጸሽ ዩቱብ ላይ እንድትለቅ አልፈልግም፣ ወይም ቲክታክ ላይ እንዲለቅ አልፈልግም። እንድትለኝ አልጠብቅም። እሶም እንዲለላችሁ ነው የፈለግኩት እነዚህን ነገሮች። መዲያሞቻችሁ ቤት ስትሰሩ ይሄ የተገላለጠ ልብስ፣ አንደኛ ራሳችን ሰውነታችንን መሸፈን ትልቅ ክብር ነው። ሁለተኛ መዳም ቤት ስንሰሩ ስሰሩ የእነሱ እቃ የሚባል ነገር ምንም ነገር አትንኩ። ጫማ መለካት፣ ልብስ መልበስ፣ የልጆቹ ልብስ መለካት፣ የእሷ ልብስ መለካት፣ በእሷ ልብስ ለክታችሁ ፎቶ መነሳት፣ እንዲሁ እናንተ ቤት ውስጥ ካሜራ የለም እንኳ ብላችሁ ብትሉ ካሜራ እንኳ የለም ብትሉ፣ አንደኛ የልብሱ ሽታ ይለያል። ለምሳሌ አሁን ልብሴ ሌላ ሰው ከለበሰብኝ እለየዋለሁ፣ ልብሴን ማለት ነው። ልብሱ ሽታው ይለያል። የማንኛውም ሰው ጠረን አንድ አይደለም፣ አንድ እሱ ነው። ሁለተኛ ፎቶ እንትን ብላችሁ ስልካችሁ እንዳጋጣሚ ልታዩ ትችላለች። ቲክታክ ላይ ልትለቁ ትችላላችሁ፣ ኢንስትግራም ላይ፣ ኤሞ ላይ፣ ዋትሳፕ ላይ፣ የተለያዩ ቦታዎች ላይ ልትለቁ ስለምትችሉ የዛን ሰዓት ያየችው ጊዜ ሌላ እርምጃ ነው የምትወስድባችሁ። ስለዚህ እነዚህን ነገሮች በፍጹም እነሱ ነውር አድርገው የሚያዋቸው በጣም እንደ ነውር የሚቆጥሯቸው ነገሮች የቤታቸውን አይቤ የቤታቸውን እቃ እንዲሁም ደግሞ እንደዚህ አይነት አለባበስ የወጣ አለባበስ አይፈልጉም እነዚህን ነገሮች ጥንቃቄ አድርጋችሁ ስሩ እኛ የመጣነው ለስራ ነው አለባበሳችንንም አስተካክለን የምንለብሰውም ደግሞ የራሳችንን ልብስ አድርገን ስራችንን ሰርተን የራሳችን ልብስ ካለን የራሳችን ነገር ካለን ስራችን ከጨረስን በኋላ መዘነጥ መልበስ መብታችን ነው ስለዚህ ዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ ስለነበረን ቆይታ እጅግ በጣም አመሰግናለሁ ወዳችኋለሁ ወዳችሁና ፈቅዳችሁ ላይክ ሸር ሰብስክራይብ ለምታደርጉኝ እጅግ አመሰግናለሁ ክብር አለኝ ሁልጊዜም እንደምላችሁ በሰላም ለሀገራችን ያብቃን። ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። የታመመው ድኖ የተራበው በልቶ የተጠማው ጠጥቶ የአለቀሰው ስቆ ያዘነው ተደስቶ የተከፋው ተደስቶ የምናይበት ቀን ቅርብ ያደርግልን። የታሰረው ተፈቶ የታመመው ድኖ፣ የሞቱትም እንግዲህ ፈጣሪ አምላክ ነፍሳቸውን ይማርልን እላለሁኝ። እኛም በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ቤተሰቦቻችንን ሰላም ጥናናቸው እንደመጣ ናቸው። ሰላም ያገናኝን። የሀገራችንን ስቃይና መከራ ፈጣሪ በቃ ይበለን። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ከወደዳችሁት እስከ መጨረሻው በማየት ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ ገብታችሁ የፈለጋችሁትን ነገር መጽሐፍ ጥያቄ ከሆነ መጠየቅ፣ ያልገባችሁ ነገር ካለ እንዳብራራላችሁ እንዲነግራችሁ የምትፈልጉት ነገር ከኔ ከማውቀው ነገር ካለ ይሄ ነገር እንደዚህ ነበረ ምን ትይኛለሽ ማለት ትችላላችሁ። መጨረሻ የማትረሱት ነገር ይሄ ነገር ለሌላ ዋህቴ ይጠቅመኛል ካላችሁ ሸር አድርጋችሁ እንዳትረሱ። ወዳችኋለሁ፣ መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳትረሱ ባይ